አንድ ነገር እኔ እኔ እሺ ካልኝ አንድ ነገር አንድ ነገር እኔ ልጄ የሰደበልኝ አሜሪካም አረብ ሀገር ምን ይኑር፣ ልጄ የሰደበልኝ በዓለም ላይ እንትን የልጆች ገባሽ የልጆች እንትን ላይ ልከሰው እችላለሁ። በቪዲዮ ከወጣ ፎቶውን እጄ እከሰዋለሁ። በቪዲዮ የማይወጣ ሰው ቤትዬ ልጅና ክስት ጎት ከመሰደቡ በፊት ለዚህ ህዝቡ ምን አደረሰው? ብለሽ ጠይቀሻል? የተከፋ ህዝብ ማህበረሰብ ላይ ነው። ዛሬ ነው የገባው ቀን ዛሬ። በቃ አይዞሽ ልላት ለልጇ እያለቀሰች ስለነበረ በቃ ገብቼ አይዞሽ ብያታለሁ። ከጎንሽነሽ ነሽ ብያታለሁ። አሁን እኮ የላችሁ። አሁን እናንተ የተያዛችሁት ልጆቹ ከመሰደባቸው በፊት ለምን ይቅርታ አልጠየቀች? ለምን ይቅርታ አልጠየቀች? ልጅ ለምን ይቅርታ አልተጠየቀች? ይቅርታ ይለው እዛ ይለውም ነበር። ይሄ ነገር ይሄ አጀንዳ ማለት ነው። በቃ እናንተ የተረዳችሁበት መንገድ እንደዚህ በመጥፎ ከሆነ እኔ ያሰብኩት በዚህ ነው። እወዳችኋለሁ። እኔ አሁን አክባሪዋ ነኝ። በጣም ነበር ማከብራት፣ በጣም ነበር ማደንቃት። ገብቶሻልበት ወይ? ሮንግ ስለሆነ ሶሪ እንደዛ ከመሰላችሁ ብላ ወደ ብንዳን ሎንግ ታይም ገና አማራን ስትናገር ያልቅ ነበር። ለጉራጌ የማይደርሰውም ነበር ይሄ ተራ

እኔ አንድ አንድ ጥያቄ ልጠይቅ፣ አንድ ነገር ልጠይቃችሁ። እኔ የሆነ ነገር ሳጠፋ ይቅርታ የመጠየቅ ግዴታ አለብኝ ብዬ ሳስብ ነው ይቅርታ የምጠይቀው። ኦኬ፣ እኔ ጭንቅላቴን ሲሰማኝ ያጠፋው ሲመስለኝ። አደርዋይስ ግን ይቅርታ ያለመጠየቅ ራይት አለኝ አይደል? ይቅርታ ሳልጠይቅ ስቀር ቆይ አንዴ አንድ ኩይል ይጨርስ። ይቅርታ ሳይቀር ማታሪ አንቺ ለምን ተናገሩኝ ማለት የለብሽማ ለምን ፋኒ ነው ነው ነው? አሁን እኮ የጣዩ ልጅ ልመጣልሽ ነው። አሁን ይቅርታ አልጠየቀችም እሷ። ከእሷ ጋር ተደባደቢ። አያላ አያ ቢራገጥ ጥር ሳይሳብ ነበርም ነው ተከነ ተረቱ። ከሷ ጋር ተደባደቢ። አሁንም ስለሷ አይደለም ለምን ጥብቅና እዚህ ጋር ቆምኩት። እሷ አጠፋች ኦኬ አንደርስታንድ አደርጋለሁ። አስቀየማቸዋለች ልባችሁ ተሰብሯል። አሁንም ከእናንተ ጋር አግሪ ነኝ። ነገር ግን እሷ ባጠፋችው እሷ ይቅርታ ስላልጠየቀች ልጆቿ መሰደብ አለባቸው? ይሄ ነው ፍርዱ? ልመልስልሽ ባርዬ። አዎ ቴንኪ፣ የእኔ ማር። ኦኬ እኔ ልጅ በመሰደብ አልደግፍም። ምንም ብታጠፊ አንቺን እራስሽ እንደፈለጉ ያርጉሽ እንጂ ልጅ የማንም ልጅ እንዲነካ አልፈልግም። የማንም ልጅ በልጅ ድርድር አላቅም። ገባሽ? የእግዚአብሔር በጎች ናቸው፣ ምንም አያውቁም ህፃናቶች። ዩ አንደርስታንድ። ሶ አይ ዶንት ሰፖርት ዳት። የተሳደበውንም ሰውዬ ወይ ሴትዮ አናቃትም እኛ። ዊ ዶንት ኖ ሁ ዳር ፐርሰንስ። ገባሽ? ልጇን የተሳደበውን ሰው አንደግፍም። የትኛውም አማራም ጉራጌም ብትይው፣ ጠቅላላ የኢትዮጵያ ማህበረሰብ፣ ህፃን ልጅ ይሰደብ የሚል ካለ ሰይጣን ብቻ ነው፣ ማንም አይደግፍም ይሄንን። ውዴ፣ ግን ይኸውልሽ እሷን ለምነው ለምነው እንትን ሲሉ ልጆቹ እልህ ተያይዘው፣ እልህ ደግሞ ጥላቻን ይወልዳል። እሷን ደግሞ በምንድን ነው ማናደድ የምትችው በልጆቿ ክፋት ስላደረባቸው ይቅርታ ብትላችሁ፣ ያኔ ያኔ ድሮ አልቆ ነበረ። ግን ስትለመን ምን አለች መሰለሽ፣ እነዚህ ባቦች ለፍልፈው ዝም ይላሉ፣ ምንም አያመጡም ነው ያለችው። ግባሽ ንቀት ጥላቻን ይወልዳል። ዳስ ኦል ሃቭ ቱ ሴይ ልጁ በስ መመሰደቡ ሳይመን የሁሉም ኢትዮጵያዊ ልጅ ነው። በጣም ነው ያዘንኩት። አይ የኢትዮጵያዊ ልጅ ሳይሆን የኢትዮጵያን የሚረከብ ልጃችን ነው። ነገ እኛውን ፊቸራችን በእሱም እኮ ያስቀመጠችው ነገር እኮ ያስቀመጠችው ሪከርድ እኮ ለልጅ ልጆች ለጉራጌ ያስቀመጠችው ጥላቻ እኮ በሌሎች ዘንድ ጥላቻ እንዲኖርበት ነውሱይከፍታል የሚለው ለልጅ ልጅ ይቀመጣል። ይህንን ያስረበታል። አንዴ ላስረዳችሁ። እኔ አንዴ እስ የሌላ ልጅ ቆዩ ቆይ ሲ አንዴ ልናገራችሁ ሁላችሁ ማለት ነው የሌላ ብሄር ሲሰደብ ለምንድን ነው እንደዚህ ማትጨው? እስኪ ሀቢባ ብቻ ነው እንደምትሳደበው? ከተሳደቡ እስኪ ልንገራችሁ ትግራይ ሲሰደብ፣ አማራ ሲሰደብ ኦሮሞ ሲሰደብ ለምን ርር አትሉም? ጮኸናል፣ ድምፅ ሆነናል፣ ቤተሰቦቻችንም ሰውተናል። አዳምጪ ዜ ድማታቂ ኮን ጠይቂ እኛ እኔ የምናገረው ደነቴን ነፍቼ የምናገረው ለሁሉም ብሔር ብሔረሰብ ለሁሉም ኢትዮጵያዊ ጮክ ያለውኝ ከአልፎም ተርፎ ዘመዶቼን ገብሬያለሁ፣ ደረቴን ነፍቼ የምናገረው ለዚህም ነው ገባሽ ዛሬ ግን በጉራጌ ለዛው፣ በጉራጌ ተወ፣ በጉራጌ ስትመጣ ደግሞ አናት ላይ ነው። ተካል ቃል እምልሻለሁ። አዳምጪኝ። አንቺ ጉራጌም፣ አማራም፣ ኦሮሞም፣ ትግሬም ትሆኚ አለሽ። ለምንድን ነው ትግራይ፣ ኦሮሞ፣ አማራ ሲነካ ሲሰደብ ያልጨዋችሁ? አሁን ጉራጌ ተነካብላችሁ ትላላችሁ። እኛ ደግሞ ጉራጌ ሲገደል ሰላም አንዴ ነበር አደለ? ውሃ ጠማኝ ብሎ አደባባይ ሲወጣ ጥይት ተቆልቷል። ልጆቹ፣ ብዙ ልጆች ተገለዋል። እኔ ያክስቴ ልጅ ሞቶብኛል። ገባሽ አደለ? ሀቢባ በቤቷ ውስጥ ድምፅ ሆናለታለች? ለምን ዛሬ በስሙ ትነግዳለች? ጉራጌ ድምፅ ሆናለታለች? አልሆነችለትም።

እርስ ትባሉ እምበዕ የምትሉ ማለት ነው። ቆይሲ አማራ ሲገደል፣ ትግራይ ሲገደል፣ ኦሮሞ ሲገደል፣ ጉራጌም ሲገደል፣ ምንም ሲገደል፣ የትኛው ብሄር ሲገደል ያልነበራችሁ፣ አሁን ግራጌ ተነካ ብላችሁ ሀቢብ አለምን ጉራጌ ነካ ሀቢብ አለምን እንደዚህ ያለ ጉራጌ ማውራት ይችላለሁ። አይ አይ አይ

ተናገርኩ። ያለው አይ ስሬስ ከሆነ እግዚአብሔርን እዚህ ያላችሁ ሰክራ ነው አረቂ ምናምን ለምትሉ ኖ ስሬስ ነው፣ ይሄ እግዚአብሔርን በቃ እኔ

ቢፍቱ በማለት ይህ ረብሻ ወይ በስርዓት ካወራን እናውራ፣ ውዴ አለበለዚያ ደግሞ ወይ አውርጃቸው ወይ አማራ ኦሮሞ ሲገደል ጉራጌ ድምፅ ሆኖ አልብለሽ ቀድሞ ገዳይ የነበረው ህዋት

ገባሽ አይደለ ነገሩም ሳይገር፣ እኔ ደግሞ ስለምወድሽ በጣም ነው የማከብርሽ። ድንገት አንቺ ላታቂኝ ትቻለሽ። እኔ አንዴ ማለቴ አይችል አየሁሽ አለ ማነሽ? አልታይ መንፈስ ለእግዚአብሔር ማ ባለቤት ነሽ? ማነሽ? የቤቱ ባለቤት ነኝ። ጎረቤት ነን፣ አንድ ሀገር። ድሮም ባለ ጊዜ አባላላል እንጂ መ ያሳረረውረች እሺ፣ ቃል የውልሽ ዜድ፣ አንድ ነገር ልመልስልሽ ለሀቢባ ምንም የጠቀማቸዋት ነገር የለም። ሀቢባ አለቀሰች እንጂ ደም አይደለም ያለቀሰችው። እዚህ ጋር ለጉራጌ ሕዝብ የተናገረችውን ቃላቷን እሷ ልጄ ብላ አይደለ የተነካችው፣ እዛ ጋር ደግሞ እኛ ሕዝብ ነው የነካችብን። ልጅ ለምን ተሰደበ? እኔ እዚህ ጋ ላልደግፍ እችላለሁ ለልጁ። ሌላ ነገር ግን ሀቢባ ይኸውልሽ፣ እዚህ ሚዲያ ላይ ብዙዎቻቸው አየዳቸው። ሳራ አበሻዊ ብቻ እቺ ትልቋ ሳራ፣ ይኸው ጥሩ ሰው ያሳደገው ጥሩ ስነ መግባር፣ ጥሩ ቤተሰብ ያሳደጋት፣ እንዲህ ናት የምታወራው። እሷ ብቻ ናት ወጥታ ምንድነው ያለቻት። ልጆች ስሜታዊ እንኳን ቢሆኑ ይቅርታ በጠይቄ ይሄ ሁሉ አይመጣም ነበረ? ጥፋቱ ያንቺ ነው፣ እኔ ታላቅ እህትሽ ነኝ ብላታለች። እሷ ብቻ ናት ቃል እንትን ያለችው። እናንተ ሁላችሁም ስታሽቃብጡ፣ የሁላችሁ ቤተሰብ ጋር ተደርሶ እሷ እኛ እኛን እኮ ምንድን ነው ያለች። ደም ብታለቅስኒ እሰይ እንኳን አለቀሰች። ምነው ከህዝቧ ይበልጣል ደም ብታለቅስ እንኳን

እሺ እኔ ማውራት እችላለሁ። አሁን ዜሽ ዛውድ ቤሩት ላይ ተቃ ቁጫቆይመክሩሻል እ ቆ ልጆች ማለት ነው አይዞሽ አልየ ነው። እሺ እኔም ስሜ ቃል ነው ወይዘዌ እና ጉራጌ ነኝ። ኦፍኮርስ እና አሁን በምትከሷት ዙሪያ ላይ ሀቢባ ምንም ምንም ምን ያህል ተሰማኝ እንደ ጉራጌ ማለት ነው። አይሮ ነው የግል ጥላቸው አይኖራችሁ ኦር ሌላ ነገር ቢኮዝ እየሰማ ነበር ኦልሞስት ከአንድ ሰዓት በላይ እየሰማሁ ነበር እና በጣም ነው ትሪገር እያደረገኝ ነበረው፣ የተናገረችው ነገር። እኔም ስክሮል ሳረግ አይቼዋለሁ። እና ይህ ናህል ተሰደበ ምናምን ብዬ ጉራጌ ያናህል ፊል አላረኩም፣ ግን ገብቼ ሳየው የሆነ ፊልስ ላይክ ፐርሰናል አታክ ነው የሚመስለው እሱ አለኝ። እኔ ጉራጌ ነኝ ኦፍኮርስ። ከፈለጋችሁ መጠየቅ ትችላላችሁ፣ የት እንደተወለድኩ፣ የት ማለት እኔ አይኖ ዘመዶቻችን እንቀብራለን ምናምን ግን በነጋተው ስራ እንደማን የታወቀ ነው። ግን እሱ ዛ የት ሀገር ጉራጌ ነች ን የት ሀገር? ይቅርታ አንዴ ቀስሰባት ልሽ ውዴ። አሁን ይቅርታ አልጨረስኩም ሀሳቤን፣ ጨርስ መንገድ ላስይዝሽ። አንዴ ይቅርታ ብዬሽ እኮ ነው። ይኸውልሽ አንድ ሰው መኪና እየነዳ መኪና እየነዳ ሰው ይገጫል። ሰው ይገጭና መንግስት ይህን ሰውዬ፣ ከዛ እለቅልሻለሁ ትጨርሻለሽ መንግስት ያልፈዋል ይሄን ሰውዬ ባለማወቅ ነው ምናምን ብሎ ኳ አያልፈውም።